ኦኬ አጋንንት ነው የምትከተዩ። ለምሳሌ ቁርአን ቁርአን ላይ አጋንንቶች አላህ ልጅ የለውም ብለው መስክረዋል። ለሱ ምትከተያለሽ ወይስ አትከተይ? አላህ፣ አጋንንቶች ጋኔኖች፣ አላህ ልጅ የለውም ብለው የመሰከሩት አጋንንት ናቸው። እየነገርኩ እኮ ነው። ኦኬ ስለዚህ አንቺ ሰው አይደለም የምትከተዩ አጋንንት ነው ማለት ነው። ለምን ማስረጃ እየሰጠህ ነው? እኮ አጋንንት አጋንንቶች ናቸው የመሰከሩት እንደዛ ብለው ሰዎች አይደሉም። ስለዚህ አንቺ ከሰው ይልቅ አጋንንት ነው ምታምኙ ምትከተው ማለት ነው። እናመሰግናለንሽ አሁን ወደ ማስረጃው ሂጂ ና። ቀጤ ማስረጃ አለሽ እስልምና ከመሐመድ በፊት ለመኖሩ፣ መጥ እስልምና ከመሐመድ በፊት መኖሩ አንድ ማስረጃ አለሽ? ማስማምጣት ትችያለሽ? ነይማ በቃ ነይማሚት አርጊ አላህ ቀጥ ወይ? ኔትወርክሽ ትክክል አለም ወይም ሆን ብለሽ እየረየምን አጋንንት ነው ምትለው? እኛ ከቁርአን የምንከተል አጋንንት የምትከተልስ አንተ፣ አጋንንታ አጋንንት ይለኛ እ ቁርአኑን ክፈትላትሽ እሺ፣ እኔ እንደምከተለው ታሳይኛለሽ። ሱራ ሰባ ሁለት ቁጥር አንድ ላይ ይህንን የተናገረው አጋንንት ናቸው አይደሉም? ወይም ይሄ ደግሞ እየተቆራረጠ ሲያስጠላ አይቆራረጥም። ትሰሚያለሽ? ሆን ብለሽ ነው እየረበሽ ያለሽ። አጋንንቱ አሁን እየረበሽሽ፣ ምነው ምነው? አጋንንት እየረበሸሽ ነው ውስጥሽ ያለው። አዳምጪ። አምቢያውን እጅግ አይምን ሙሐመድ ወይ በል፣ ይሄንን የተናገሩት አጋንንቱ። አደም ጀምሮ ነቢይ ይላ አደም ጀምሮ ማለት ነው። ነይማ ነይማ፣ ሆን ብላ እኮ የምረብሸው። በል ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። እኛ አስደናቂ ሆነናል። ኧረ በእናትሽ ተይ፣ በእናትሽ ማስረጃ ብለ ያመጣ ሰው እኮ ነህ አንተ ማለት ቁርአኑን የማትቀበይም፣ በቁርአን ላይ ራስህ ቀጥፈ ሰው ነው የማታስቀጥፍ ነይማ፣ ከስልምና ተወጫ ያለሽ ልንገርሽ እንደዚህ ከሆንሽ፣ ከእስልምና ቅርብ ነሽ። ቅርብ ወራጅ ነሽ። አጋንንት የምታመልኩ አንተ ነህ። ቅርብ ወራጅ ነሽ። ስማ ልንገርህ። እኔ አንድ ጥያቄ ልጠይቅህ እኔ አንድ ጥያቄ ልጠይቅህ። ነይማ ይቅርታ አድርጊልንና ኦኬ አንዴ አንዴ ይህን የተናገር ነው ብቻ ማስረጃውን እናሳይና ከዛ በኋላ ወደ ቶፒካችን እንመለሳለን። በቁርአን ውስጥ ሰባ ሁለተኛው ምዕራፍ የጋኔን ምዕራፍ ይባላል። የአጋንንት ምዕራፍ ማለት ነው። የጋኔን ምዕራፍ እነዛ ጋኔኖች ምን ተናግረው ነው ከተባለ ሙሐመድ ሆይ በል እነሆ ከጅኒ ከአጋንንት ማለት ነው የሆኑ ጭፍሮች ቁርአንን አዳመጡ እኛ አስደናቂ የሆነ ቁርአን እንሰማን አሉ ማለትን ወደ እኔ ተወረደ አለ። እነዚህ ጋኔኖች፣ እነዚህ ጋኔኖች ምን ብለው ነው? እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ቢሆኑ ወረዱ። ሙሐመድ ቁርአን ሲቀራ ጋኔኖች ነው የሚያደምቁ። ስለዚህ ልጅ የለም ብለው የመሰከሩት ደግሞ እነሱ ናቸው ማለት ነው። አሁን ወደ ስፒካችን እናልፋለን። ያላህን ሱን ሲሰሙ ደግሞ ምን ሆኑ? ቀላውሎ ድርብርቦ ሆነው ቀረቡበት ይላል ማ ጋኔኖች ነይማ ሶሪ ከስርቶኝና ትማሪ ያለሽ፣ ከእስልምና መወጭ ልጅ ነሽ። ሩቅ ምትጓዥ አይደለሽም። አይ ነው ሰዎች እንደዚህ ሪቴት ካደረጋቸው ከእስልምና የሚወጡ ናቸው። ብዙዎቹ ከመውጣታቸው በፊት አንድ ደርባል። የሚወጡ ሰዎች እንደዚህ ያደርጋቸዋል። ምክንያቱም እንዴት ነው የአጋንንትን ትምህርት እንቀበላለን የምንባለው? ሪቴት ያደርጋቸዋል። እሷን የጨነቃት የአጋንንትን ምስክር ትቀበያለሽ የሚለው ነው ወሲብ ያደርግሻል የሚለውን ብናመጣ ደግሞ ስድብ ይመስላታል። ወሲብ እንደሚያደርጋት እሱን ብናመጣ፣ እሱን ብቻ ሳይሆን ከአጋንንት ጋር የተጋቡ መረጃዎችን ብናመጣባት ምን ልትል ነው? በደምሽ ውስጥ ሁሉም ሰው በደም ውስጥ በሰውነት ውስጥ ደም እንደሚዞር ሴጣን በደም ውስጥ በሁላችሁ ውስጥ የሚዞር አለ ብሎ ያለውን ደግሞ ብናመጣ ምን ልትል ነው? እሱንም እንደው መሐመድ ራሱ ሴጣን አለብኝ

ስለዚህ አቶ አስወጦ ሰውስ ተረትቶውና በእውቀት እናወራ፣ በእውቀት እናወራ። አሁን ስለ ነቢይንተውና አምላክህና አምላክህና ሰይጣን ምን ያህል ጓደኛ እንዲሆኑ እናወራበት። ተረጋጋ። አሁን ቶፒኩ ላይ ታወራለህ። እያወራህበት በነበረው ላይ እንቀጥላለን። ምን በሴጣን ላይ በተረት ተረት፣ ሰይጣንና አምላክህ ምን ያህል ጓደኛ እንዲሆኑ፣ ሰይጣን ደግሞ ለእናንተ ምን ያክል ባለውለታ እንደሆነ ላሳይህ እፈልጋለሁ። አላህ እራሱ ሴጣን መሆኑን ባሳየስ? አንተ ነብይ፣ ነብይ እኛ ሰው ናቸው። አለአንተ ግን የማሳይህ ከፍ ብዬ መጣና አምላክህን ተሸክሞ ተራራ ለተራራ ሲያዙረው ነበር እያልኩህ ነው። ምን ትላለህ? ይሄ አላህ ሴጣን መሆኑን ባሳየህስ? ትችላለህ? መረጃ ካለህ ችግር የለም። ስለዚህ አላህ ሴጣን እንደሆነ ላሳየህ። ማየት የማይችለውን አምላክ ማየት የማይችለው ሱረቱ ደዋን ክፈትልኝ። ክርስቲያኑ ሴጣን መሆኑን አላሳየህ፣ ላሳየህ፣ ሴጣን መሆኑን አለ። ከየትም አታሳየኝም። መጀመሪያ እኔ ላውራ፣ አንተ ላዳምጥ። ነው የገባሁት ስታወራ ነበረ ላይ እኔ ራሱ አላህ ሲጠራ ራሱ ሴጣን ሲጠራ አላህ ሀቤ ብሎ የሚመጣ ሴጣን ራሱ እንደሆነ አሳያለው። ስለዚህ ትቀበላለህ አይደለ? ትቀበላለህ ምንም የውል ምናምን ነገር አይደለም። ራሱ ሴጣን ሲጠራ አለው ሁኔ የሚመጣ ተቀበላለንጠይቅህ ትጠይቀኛለህ። በዚህ መልኩ እንሂድ፣ እያደረከኝማ ከአንተ ጋር እጠይቅህ አለሁ። አሁን እየተባባል አምላክህን እያወራህ ነበር እኮ አይደለም? እጠይቅህ አንታ አሁን ስለ ነብይ ምናምን ነብይ ሰው ነው እንጂ በቃ ከለስ በዚህ ልክ ተረዳ። ነቢይ ቡሃብ እንዲያሩ ምናምን አትበል። አሁን ስለአምላክ ነው የምናወራው። ቤዝ ቤዝመንት መስራት አለብን። ነው ነው አምላክህን ሰይጣን ተሸክሞ ተራራ ላይ ወስዶ ማየት የማይችለውን አሳይቶታል። አላሳየው። ና ተሸክሞ የሚለውን አምጣ፣ እናሳየኝ። ክፈት፣ አዳምጥ፣ ክፈት። ታውቀዋለህ፣ ያለው ክርስቲያን በሙሉ ያውቃል ይሄንን፣ ክፈት። እኔ አሁን እኔ አሳያለሁ፣ እኔ አንተን አሳያለሁ። ባህሪ ስልሳ ዘጠኝ ሰማንያ ሁለትን አዘጋጅልኝ። ቆይ ተረጋጋ፣ ቆይ ተረጋጋ። ተባባልነው አይደለ? አትፍራም። ማስረጃ ክፈት ነው ያልኩህ ተሸክሞ አንተ መልሳ መረጃ ለማምጣት ማስረጃ ክፈት ያንሰነፍ። ይህን ነገር ማለት ማለት አለብህ። መረጃውን ክፈት የዋ ምራፍ አይደለም ካልከኝ ነው መረጃም አመጣዋ ማምጣት ተሸክሞት። ልብ በሉ አምላክን ተሸክሞት

አጠረር ይሄ ጥቅሱ ትክክል አይደለም። ክርስቲያኖች ኢዴት እንደዚህ አይነት ኮባ ጭንቅላቶች ምንም አይሰሩም። እዚህ ኤኒዌይስ ሎክ በሌሊቱም እምላለሁ በረፋዱም እምላለሁ። ሶሪ በረፋዱም እምላለሁ። ሱራው ምንድን ነው? ሱረቱ ደዋ ነው የሚባለው ነው። አይደለም ሱረቱ ደዋ ነው። በሌሊቱም እምላለሁ ሶሪ፣ በረፋዱም እምላለሁ፣ በሌሊቱም እምላለሁ። ለሊቱ ጸጥ ባለ ጊዜ ጌታ አላሰናበተህም፣ አልጠላህም። ይሄ ወረደው ምንድን ነው? እሱ አንድ የአቡላ ሚስት መጣችና መሐመድን ሴጣንህ ትትሃል ስትለው አላህምን ብሎ መጣ። በሌሊትም ምላለው፣ በጠዋትም ምላለው፣ ጸጥ ባለ ሰዓት ጌታ አልተውኩህም አለው። አቡላ ሚስት ምንድን ያለችው? ሴጣን ተወህ ወይ? አላህምን ብሎ መጣ። አልተውኩህም አንብቦ ኦኬ፣ ይሄን ሀዲስ ዋን ሳላስ ሜሴንጀር ቢካም ሲክ ንድ ኩድናት ኦፈር ሂዝ ናይት ፕሬየር ፎር ቱ ኦር ትሪ ናይትስ። አንድ ቀን የአላህ መልክተኛ ታመሙና ለሁለት ወይም ለሶስት ቀናት የምሽት ሰላታቸውን ማድረስ አልቻሉም ነበር ብሎ ይናገራል ተራኪው። ዘን ኤሌዲ ካም ንድ ሴድ። አንዲት ሴት የአቡላሃብ ሚስት መጣችና እንደዚህ አለችው። ኦ ሙሐመድ፣ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴኪኒው። ሙሐመድ ሆይ ሰይጣንህ ትቶ የሄደ ይመስለኛል አለችው ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር ቶር ስሪ ናይት ለሁለት እና ለሶስት ቀን አላየሁትም እና ሰይጣን ትቶህ የሄደ ይመስለኛል ብላ ስትጠይቀው መሐመድን አላህ ከዛ ምን አለ? በረፋዱ ምላለሁ፣ በሌሊቱም ጸጥ ባለው ጊዜ ጌታህ አላሰናበትህም አልጠላህምም ብሎ መገለጣ ወረደለት። ሴጣን ማለት ይሄ ነው። ሴጣን ማለት ይሄ ነው። አላህ ራሱ ሴጣን ነው። ሴጣን ያሰቃየዋል። ተሴጣን ጋር ያወራል። ተሴጣን ጋር ጓደኛ ይሆናል። አይደለም አላህ ራሱ ሴጣን ነው። ማንፊት እንደ ቆንክ ማይመስል ነገር ነው። ሴቷ ምንድን ነው ያለችው? ቤኪ ሴቷ ምን ነበር ያለችው? ምን ትትሃል ያለችው? ስራ ሴቶ የሌለው ጌታ ነው የሚለው እዚህ ጋር ሁሉም አዲሱ መልሰው። ይሄ ቁራን የወረደው ለምንድን ነው እሷ ይሄ ቁርአን የወረደው በመምክንያት ነው። ሐዲስ ነው ቡሃሪ ነው። ምን አለችው? መሐመድን ሴጣን ትቷል ስትለው አላህም ብሎ ምላሽ ሰጣት። በጠዋት መላአለው በቀን መላአለው ጸጥባለ፣ እኔ ጌታ አልተውኩም አላሰናበትኩም አለ። which means የመሐመድ ጌታ ማነው? ሴጣን ቶቶ እንደዛ አይልም። አንብበው ማይመስል ነገር አንብበው፣ አንብበው፣ ግድው አንብበው። ቁርአን እንኳ እንደዛ አይልም። ጌታን ነው የሚለው እንጂ ሰይጣን አይልም እኮ ያለው። እኔ ጭንቅላታችሁን። አይ ዶንት ኖ አይ ወንደር ወረደ ይላል። ኦን ዛት አላህ ሪቪልድ አላህ እንደዚህ ብሎ አወረደ። ባይ ዘ ፎር ኑን ሰክኒው ኖር ሄት ዲው ወይም ደግሞ ሱራ 93 ላይ ወረደ በረፋ ላለ በሌክቱ ጌታ ላፈላለ። ስለዚህ አላህ ከሴጣን ጋር ይግባባል ብቻ ሳይሆን ራሱ ሴጣን ነው። ይግባባል ይግባባለ ማዕት ልሰጣችሁ ይችላለሁ። ስለ አላህ ልጅ እንደሌለው የመሰከሩት ማን ናቸው? አጋንንት ወይ ናቸው። ሚስት የለውም ያሉት ሱራ 6 ሶሪ ከመቶ እስከ መቶ አንድ አጋንንት ናቸው። አላህ ስም ሲጠራ ሙሐመድ ላይ ተደራርበው የሚመጡት ማን ናቸው? ጋኔኖች ናቸው። ሱራ ሰባ ሁለት አስራ ዘጠኝ ልጅም ሚስትም የለውም ያሉት ጅኒዎች ናቸው። ስለዚህ አላ ራሱ አጋንንት ሴጣን ነው። ስለ ክርስቶስ ያነሳው ግን ዕብራውያን ምራፍ ሁለት ቁጥር አስራ አምስትን አንዴ ክፈተው። ሉክ አስቀድሞ ሉክ እንደ መጽሐፍ ቅዱሳችን ሴጣን አስቀድሞ አዳምና ህዋንን አሳስቷል። ሴጣን አዳምና ሔዋንን አሳስቷል። አዳምና ሔዋንን በማሳሳቱ ሎክ በመሸወዱም ምን ሆኗል? በኃጢአት ላይ ገዢ ያድርጓቸው ነበረ። ገዢ ሆኖ ነበረ፣ በምድር ላይ ማለት ነው። ሞት ነግሶ ነበረ። ሞትን ስላመጣ ማለት ነው። አለመታዘዝ ስለመጣ ማለት ነው። ስለዚህ ክርስቶስ የመጣውም አንድም የሴጣንን ስራ ሊያፈርስ ነው። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ማ ክርስቶስ በሞት ላይ ስልጣን ያለውን በሞት ላይ ገዢ ሆኖ ነበር። ሰይጣን ዲያብሎስ ሰዎች እየተሳሳቱ ስለነበረ ያንን ስህተትን እያስቀጠለ ሰይጣን የበላይ ሆኖ ገዢ ሆኖ ነበረ። ስለዚህ በሞት ላይ ስልጣን ያለውን በሞት እንዲሽር ምን እንዲደመስስ አላሚ ታርጊያ እንዲደመስስ እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍራት በባህርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሎክ በስጋና በደም ምን አለ? እንዲሁ ተካፈለ። ለምን በሞት ላይ ስልጣን ያለውን ዳቢሎስን የሚፈታተንንን አንቆ የሚይዘንን እሱን ድል ለመንሳት አርባ ቀን አርባ ሌሊት ጾመና፣ ይህንን ፈተና በስጋ ተቀበለ በፍቃዱ ማለት ነው። ሉቃስ ወንጌል ምዕራፍ አራት ላይ ክፈተውና ከዛ በኋላ ፈተናውን ድል አድርጎ አጋንንት ምን ብለው እንደሚንቀጠቀጡ በስሙ አጋንንት እንዴት እንደሚወጡ ክፈትና እንዲያሳያችሁ። ሉቃስ ወንጌል ምዕራፍ አራት ላይ ወደ ከፈተናው በኋላ ያለውን እሺ፣ እሱ በምኩራባቸው ያስተምራቸው ጀመር። ከዚህ በኋላ እሺ ወደ ምኩራብም ገቡ። የናዘሪቱ መጣል በሰንበት ቀን ምናምን እያለ ከፍ አድርገው ትንሽ መጽሐፉም ጠቅልለው ሰጡት። ልታጠፋ መጣ ምናምን እያሉ የሚሉበት ፓርት አንብበው። አንዴ ሶሪ ወይም ተዛ፣ ቀጣይ ሉቃስ ወንጌል ምዕራፍ አስርን አንብበው። በምኩራብም የእርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ ይላል። ከክርስቶስ ከተፈተነ በኋላ ማለት ነው። በምኩራብም የእርኩስ ጋኔን መንፈስ ያደረበት ሰው ነበረ፣ በታላቅ ድምፅም ጮኸ። ተው! የናዝሬቱ ኢየሱስ ሆይ፣ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቅ ያለሁ አንተ የእግዚአብሔር ቅዱሱ አለ። ማን ነው የሚለው? ይሄ አጋንንቱ ማለት ነው። ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎት ሳይጎዳው ከእርሱ ወጣ ብሎ ይናገራል። ስለዚህ ክርስቶስ ምን አደረገ? በስጋ ያን የእኛን ፈተና ተፈተነና ምን አደረገ? አጋንንቱን አቀረበውና ሰይጣኑን አቅርቦ ከዛ በኋላ ያን በእኛ ላይ ሰልጥኖ የነበረውን ዲያብሎስ ምን አደረገው ማለት ነው። ኃይሉን እንደዚህ ደቀቀው፣ የበላይነት ለእኛ ሰጠን ማለት ነው። ወዲያው ከዛ ምን ሆነ? ቁጥር ምዕራፍ አስርና ክፈተው፣ ለሰባዎቹ አርድእቶች። ከዛ አርድእቶች ምን ይሰጣቸዋል? ስልጣን ይሰጣቸዋል፣ አጋንንትን የማስወጣት በማን በክርስቶስ ስም እንኳን አጋንንት እንዲያስወጡ ስልጣን ሰጣቸው። የክርስቶስ ስም አጋንንትን የሚያርበተብት የሚንድ ሆነ አላህ ሲጠራስ አጋንንቶች ድርብ ልቦ ነው እያሉ ነው ድምፅ እያሰሙ ይመጡበሃል ማለት ነው ይሰፍሩበሃል ኢብን ከሲር እንደዛ የሚለው ሱራ 72 ቁጥር 19 በፈሰረበት ላይ አጋንንት ብላው ላይ ድርብ ልቦ ነው ቀረቡበት ተከመሩበት ነው የሚለው ሰባውን በደስታ ተመለሱ ጌታ ሆይ አጋንንትስ እንኳን በስምህ ተገዙልን ተገዝተውልን አላሉት ማ አጋንንት እንኳን በታላቁ ትእዛዝ በኋላ ግን በማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ደግሞ ለአማኞች ይሰጠዋል ማለት ነው። ኤኖስ ወደ ቶፒኮ መልሰ ክርስቲያን በቂ ይመስለኛል፣ ግልጽ ይመስለኛል። ስለዚህ ክርስቶስ በስጋ ተጠመቀ፣ ከተጠመቀ በኋላ በመንፈስ ቅዱስ ወደ ምድረ በዳ ራሱ ይሄዷል። አጋንንት ተሸክሞ ምናምን የሚለው የራሱ ተረት ተረት ነው። ዳይሎግ ከፈለከ ግን የቁርአን ላይ ልሰጥ እችላለሁ ሱራ 15 ላይ ሰፊ ዳያሎግ አለ። አጋንንት አላህን እንዴት ዳያሎግ እንዳደረገውና እና አጋንንት አላህን እንዴት እንደጣለውም ሰጠለሁኝ፣ ከፈለክ አጋንንት አላህን እንዴት እንዳጭበረበረውም ሰጠለሁ፣ ከፈለክ እሱ ፖይንት ሳይሆን ዋናው ግን አላህ ራሱ አጋንንት መሆን ማሳየት በቂ ስለሆነ ሱረት ዳሃ ያለው ወሳኝ ነገር ስለሆነ ሴጣን ተብሎ ሲጠራ እኔ ነኝ ብሎ አላህ ምን ላይ ስለሚሰጥ እኔ ለምሳሌ እዚህ ውስጥ ኤደን ተብሎ ቢጠራ ክርስቲያን አቤት እንደማይል እርግጠኛ ነኝ። እዚህ ጋር ኤደን የምትባል ልጅ ስላለች ማለት ነው። ቆንስተንቲኖስ ብዬ ብጠራ አላህ ኢዝ ዊዝ ሚ ምናምን አቤት ብላ አትልም። ምክንያቱም ስሟ ቆንስጠንቲኖስ ስላልሆነ፣ ሴጣን ተወህ ወይ ሲባል ግን አላህ አለሁ ብሎ መጣ ማለት ነው። ስሙ ነው ማለት ነው።